ሰላም አለይኩም ራቶችላ በራ ቶ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትርፍርፍ ይበልልኝ። ሰላም ሰላም ክርስቲንቶች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት በማስቀመጥ ቤተሰብ ሁኑ። ቤተሰብ የሆናችሁ ሼር፣ ላይክ በማድረግ አበረታቶች። አንድ ደግሞ የሆነ ነገር እንላችሁ፣ የመጣሁት ድረመድ ልንገራችሁ ማለት ነው። ለምን አንዳንድ ሰው ቪዲዮውን ጨርሶ ስለማያይ አሳቤ እንዳሰርቁኝ ልንገራቸው ማለት ነው። አሁን ሁላችንም ማይመቸናለን፣ ታውቃላችሁ እንዴት አድርገን እንደምንሰራ እንዴት አድርገን ስቅቅ እንደምንል ታውቃላችሁ ማለት ነው። ግን ቪዲዮን ስንለቅ ለምን አንተያየም? አንድ አንድ ደግሞ ቪዲዮ እንድታዩ ከመጣችሁ ለምንድን ነው ሁለት ደቂቃ ሶስት ደቂቃ ቁጭ ብለን ተንንጭምን ማለት ነው? ሁለት ደቂቃ ሶስት ደቂቃ ቁጭ ብለን ኮሜንት ጽፈን ላይክ ለማናረጉ ለምንድን ነው እንደገባን ዝም ብለን እቺ ወይ አለሁ ወይ አለሁ እቺ ወይ ልብ ቅርጽ ይሁን ይጻፍና ቶሎ ትወጣላችሁ። ግን ላይኩ አይጨምርም፣ ምንም ነገር አይጨምርም ላይኩ ማለት ነው። እና ያ ሁላችንም እንሰራ ብለን እስከ መጣን ድረስ ሁላችንም ከዛ ዛው ምግብ የሚውት ማለት ነው። ይሄ ሾርባ ነው ያያችሁ ማለት ነው። አው የነገርኳችሁ ይሄ ሾርባ ነው፣ ሰርቼ ጨርሻለሁ። ትንሽ የተተከተከ ነው የዶሮ ሾርባ ነው ላችኋለሁ። እዚህ ጋር ደግሞ ነጭ ሩዜ፣ ያው እንደተለመደ ብርያኔ ነው እዚህ ቤት። የኔ ብርያኔ በጣም ነው የሚወዱት ይጣፍጣቸዋል። እና ወላሂ እውነቴ ነው የምላችሁ፣ ቪዲዮን ካይ ቪዲዮ ነው የሚጠቅመን እኛ ላይፍ እኮ ምንም ምንም ጥቅም የለውም። እና ማናችንም ቤት ይሁን ሶስት ደቂቃ አራት እስከ መጨረሻ እንኳን ካንቻል ሶስት ደቂቃ አራት ደቂቃ ሁለት ደቂቃ እንኳን ቁጭ ብለን ያቺን ኮሜት ሻም ኮሜትም ኳነች እሱን ጽፈን ለምን ላይክ አናደረግም? ግን ኮሜቱ አሁን እኔ ቤት፣ አንዳንድ ቤት ኮሜቱ ብዙ ነው፣ ላይክ ግን የለም። ለምን ቪዲዮን ስለማይታይ ላይኩ ከአንድ ያነሳዋል ብድግ ነው የሚለው ማለት ነው። እና ቤተሰቦች እንደ ነው የምላችሁ፣ አሁን ሰላም ልበላችሁ፣ አሰላም አለኩም ረፈቱል። ለምን ምክንያቱም ሳልሰሙኝ ተለወሩጣችሁ ስለምትሄዱ ብዬ ነው። ለማንኛውም ቤት ልንገራችሁ ብዬ ነው እና ታጥፋው ምቀርታ ታጎኛላችሁ። እኔ እንደዚህ እናገራለሁ፣ እንደው በሱ ቪዲዮ ነው እሰራለሁ ያርኩ ነበረ። ግን ዛሬ ያው መያዝም አልተመቸኝም። እንደዚህ ያው ሁሌ ብርያኔ ነው። ዛሬ ደግሞ ብርያኔ ለየት ያለ ብርያኔ ነው የሰራሁት። ድንችም አለው የዛሬ ማለት ነው። ድንችውን በክቡን አድርጌ፣ መጀመሪያ ልጬ በክብ አድርጌ አጥቤ፣ ከዛ ደግሞ ጨው አድርጌ የግማሽ ሰዓት ተፈዘብኩት። ድንቹ በክቧል ማለት ነው። የግማሽ ሰዓት ዘፈዘፍኳት እና ማሽን አለች እዚህ ውስጥ ማሽን አለ። በዚህ ውስጥ በዚህ ውስጥ ከትቼ በዚህ ጠበስኩት፣ እላችኋለሁ በዚህ ነው በዘይት አይደለም። በክቧ ማለት ነው። ለምክንያቱም እንትን አድርጋችሁ ማለት ነው ያኔ ጨው አድርጋችሁ አንድ የግማሽ ሰዓት ከዘፈዘፋችሁት ልክ እንደተጠበሰ ነው። ዘይት አይመጣ ዘይት ልጥበሳት ብሎ ምናትል እሱ ላይ ነው ደቂቃ አለው እሱ ላይ ታረጉት እና ከአንዴ ነው ማለት ነው እና እዚህ ላይ ያው ጨምሬ አለሁ። እጨማመራለሁ ሮብም ጨምሬ አለሁ። ዛሬ ክሬም አጨመርኩም። እዛ ቀን የሰራሁት በክሬም ነበር። ዛሬ ግን በሮብ ነው የሰራሁት። ያው የተለያዩ ባህራቶች አለ ጨማምሬ አለሁ። ዶሮ ደግሞ ፍርን ውስጥ ነው የከተልኩት። እዚህ ቤት ዶሮ አንድ ላይ እንትን ጋር ሊሰራ አይወዱም። ከዚህ ጋር ሊሰራ አይፈልጉም። ለብቻው ቁሌቱ ተቆላልተው በቁሌቱ ነው ብረያን የሚወዱት። እንዲ እንግዲህ አባት፣ እኔ በፊት ተዶሮ ጋር ነበር የምሰራው። አሁን ግን ዶሮ ለብቻ፣ ሩዝ ለብቻ ነው የሚፈልጉት እላችኋለሁ። እና ደግሞ ለቤቴ ደግሞ አዲስ የሆናችሁ ቅድም ስሜንት ላይ ሆኜ እኔ ነግርኳችሁ፣ አዲስ የሆናችሁ ላይክ፣ ኮሜንት፣ ሰብ ያደረጋችሁ አበረታቶኝ ቤተሰብ እንኳን ያው እናንተ ነው የምናገረው ሲከፋኝም ስትደሰትም ያለኝው ነገር እናንተ ነው። የምነግራችሁ ማለት ነው እናንተችን ላይ ያረጋችሁ አበረታቶች በአሁኑ ሰዓት ቪዲዮ የታየልኝ አደለም በምን እንደሆነ ብቻ አላውቅም። ስሆን አላወላሂ እና እንደምላችሁ ሁላችንም ቤት ስንገባ ሶስት ደቂቃ አራት ደቂቃ ቁጭ ብለን ያቺ ኮሜቷ እንኳን ባትንችል እንኳን ልብ ቅርጿን እንኳን ልከን ላይክ አድርገን ብንወጣ ይጠቅመናል። ኮሜንት ደግሞ ብንጽፍ ሁሉም ነገር ይጠቅመናል። የሁላችንም ማለት ነው ያው እቅርታ ከእኔም ጭምር ማለት ነው እና ዛሬ እንግዲህ ምሳ ይህን ይመስላል። ቤተሰቡ እንዳያችሁት ማለት ነው። ሩዜን እዚህ ጋር ቀቅ እያለሁ አሁን እዚህ ጋር በመጀመሪያ ድስጤን እዚህ ጋር አዘጋጅቻለሁ። ድስጡ ጋር እዚህ ጋር ትንዘይ ዘይቱን አደርጋለሁ። ሙቀቱ አልተቻለ እላችኋለሁ። እዚህ ጋር ሾርባ የሚሆን የተተከተከች ነው፣ ሾርባ ሰርቻለሁ። የዶሮ ሾርባ ማለት ነው። አሁን እዚህ ጋር ሩዜን አደርጋለሁ። ብስሚላሄ ነጭ ሩዝ ነው። እዚህ ጋር ቀቅ እየዋለሁ እንደምታዩት ማለት ነው። እዚህ ቤት ብርያኔ በጣም ነው የምወዱት። በነገራችን ላይ የእኔ ምግብ በጣም ይወዱታል። ያው መቼም እራሳ ነው መግዛት ይችላል እንዳትሉኝ ቤተሰቦች። ዛሬ ደግሞ ያው ታውቃላችሁ ሁሉም ቤት ናቸው ያሉት። ዛሬ ትምህርት የለም እና ትናንትናም እንደዚህ ያው አንድ ሁለት ቀን እዚህ ሁለት ቀን ትምህርት የላቸውም። ለቤት ናቸው ማለት ነው። አሁን ግን ይህም መቅረጽ እንደዚህም የቻልኩት እራሱ እነሱ ስለሌሉ ነው። ምክንያቱም እኔ ብቻ ነኝ ሰራተኛ እኔ ብቻ ስለሆን ሰዎቹ ደግሞ ትልቅ ሰው ስለሆኑ ይጠራሉ፣ መነሳት ያቅታቸዋል ስለሚጠሩኝ እኔ ደግሞ በቃ ታውቃላቸዋል ዝም አልላቸውም። አንዳንዴ ሲጠሩ ስም የሆኑ ሴቶቹ ዝም ብ አትጥሯት፣ አታስቸግሯት ይላሉ። ሁለት ሴቶች አሉ ቤት በጣም ጥሩ ሴቶች ትልልቅ ናቸው። ሳለዋ ትምህርት ዝተባሃሉ ሴቶ አትጥሯት፣ አታስቸግሯት፣ አታስጨናንቋት ብቻዋናት እና ይሏታል ይላሉ። እኔ ደግሞ ትልቅ ሰው ስለሆኑ በቃ ቤዮንም ቀልጽ ጀምር እና ሲጠሩኝ እናደድና ድሌት አረገዋለሁ። ወላሂ ብዙ ነገር እሰራለሁ እና እናደድና ድሌት አረገዋለሁ እንደገና ደግሞ እሺ ብዬ ጀምር ያልተስል እንደገና እንዳቸው ይመጣሉ። ኡፍ ለና በቃ ቁርአንም ደሞ ለምን ዘጋሽ ብሎ ስለም ያ ቁርአን መዝጋቱ ጥሩ አይደለም ግን እኔ ትንሽ ሰዓት ብዬ ነው ምዘጋ የነበረው። ከዛ ነሱ ደሞ አይወዱ ደግሞ ሰዎች ትንሽ እድሜያቸው የገፋ ስለሆነ ትንሽ ውሃም ስን ከፈለጉ እኔ ነው የሚጠሩት፣ እኔ ነው የሚጠሩት። እነሱ ማለት እንደ ልጃችን ነው የምናይሽ እንደ ልጅ ነው፣ እንደ ልጅ ነው የምትላላክ። እንትን ቅሪ ልጅ ከሆነ ተናገሪ፣ እኛ ስለ ምን ወድሽ ነው ምናምን ይሉኛል። ከዛ ማለት ነው በቃ እኔ ደግሞ እንትን ይለኛል ታውቃላችሁ። የኔስ አባት ቢሆን የኔስ እናት ብትሆን ልና በቃ እንትን አደላቸው። ቶሎ ብዬ ነው ያዝኩትም ስራ ቢሆን ጣል አድርጌው እነሱ ጋር መድረስ የመድረሰ ሞክራለሁ ማለት ነው። እነሱ ጋር ሄዳለሁ ምክንያቱም ያው አሁን ሰዓት እድሜ ወገፍቶ የገፋ ሰው ትንሽ ነገር ደስ አይልም ማለት ነው። የዛ ሰው እንደውም ብትቻለን አቅም ምርቃት መቀበል ጥሩ ነው እላቸዋለሁ። የራሳችን ነው፣ ሁላችንም ነገ እንደርስበታለን። እርጅና ነው ማለት ነው። መቼም አሁንም አርጅተናል እኮ ግን ያው ጭራሽ ማማ ማለትና መነሳት እስከ ሲያቅተን ድረስ ሲደርስ ሁላችንም ዛሬ እላቸዋለሁ። እና ቤተሰቦች ያው ታውቃላቸው የእኔ ብርያኔ እንዴት እንደሚጣፍጥ ሁሉም ነው የሚልለኝ። እኔ እዚህ ቤት ቤት ብቻ ሳይሆን ሁሉም ቦታ በፊትም አይታቸው ወጣሁበት፣ ቤትም እንደዚህ ነው። እኔ ወላሂ ምሽ ጉራነት ላ እኔ ምግቤ ነው፣ ወላሂ በጣም ነው የሚጣፍጠው። እኔም ደግሞ እንደዚህ እንደነሱ ግድብት ግድብት አድርጌ የምሰራው በደንብ አሁን፣ እኔ ዘይት አላበዛም። ይኸውታ አሁን ብርያኔ ላይ ዘይት ይኖራል። ዘይት አላበዛም እኔ። ለምን በአሁኑ ሰዓት ዘይት ተጠልፈዋል? ዘይት ማንም አይወድም በነገራችን ላይ የሱ ነው። እኔ ድንቹን ፍርን ውስጥ አስገብቼ በእንትን ቦቨር እየጠፋሁት ማለት ነው። እና ቤተሰቦቼ ያው እንደምትወዱ ተስፋ አደርጋለሁ። ስለምታበረታቱኝ ያላችሁ አስተያየት ያላችሁ ፈገግታ በጣም ነው የማመሰግነው። ወላሂ ያላ ያክብርልኝ። እኔ እንጃ ቃላት ያንሰኛል። እናንተ የምታደርጉልኝ ሁሉ ብቻ አጠራራችሁ እራሱ ቤት መታችሁ። እኔ ብዙ ነገር እናገራለሁ፣ እኔ ግን ስለምወዳችሁ ነው። አሳቢም ሁሉ ማካፍላችኋለሁ። ያለው ነገር እዛ ነው። ቢካካኝም እናንተ ነው ማማክራችሁ ሌላ ሰው ወይ እንደማማክረው ሰው። እሺ ቤተሰቦች፣ እቺ ሩዙን እዚ ላይ አጠናቅቄዋለሁ። ትንሽ ድስቷን ጠበበችኝ። እንግዲህ ምንም ማድረግ አይቻልም እላችኋለሁ። ያው ወጠፈፍ ያለ ነገር ስለሆነ ኢንሻአላህ ምንም አይሆንም እላችኋለሁ። አሁን እዚ ጋር ያለ እዚ ጋር ደሞ ሎኒን አዘጋጅቼአለሁ። እዚ ጋር ቀዩን እዚ ጋንቻውን ደሞ አዘጋጅቼአለሁ። እቺን እንደዚህ አስተካክያት፣ እንግዲህ ዛሬ ደሞ ምሳ ተሎ ጨርሻለሁ እላቸው። ዶሮን ደሞ ፍርን ከትቻለሁ፣ አሳያችኋለሁ እንግዲህ አሁን አሁን ሙቀቱ በጣም መጣላችኋለሁ። አሁን ይቺን ቀስ ያልኩኝ እንግዲህ ይቺን አረግባታለሁ፣ የከረርላቸዋለሁ እንደዚህ አረግበታለሁ፣ እዚህ ማለት ነው ከዚያ የተሰዋ ቢጫ ውሃ ደግሞ ያው በማይ ዋርድ ነው የሰራሁት። ምሽ ንትን ማረብ አይድል ነው ነው የሰራሁት ላችኋለሁ እንደምታዩት እንዴት አባቶ እንደሚያምር እየት ማለት ነው። እንግዲህ የኔ ብርያኔ ቪዛ ነው የሚያወጣሁላችሁ ነው። ዶሮውን ደግሞ ላሳያችሁ ማለት ነው። ዶሮውንም አሳያችኋለሁ ላውጣውና እንግዲህ ሀሳብ አስተያታችሁ እንግዲህ ሼር፣ ላይክ፣ ኮሜንት ያረጋቸው አበረታቶኝነት ተስፋ ልቆርጥ ያረጋችኝ ነው በዚህ ሰሞን ቪዲዮ ስለማይታይልኝ። እና ምችም ወቀሳዬ እናንተ ጋር ነው፣ ሌላ ማን ጋር ነው? ዶሮውን ደግሞ አብረን እንየው ማለት ነው። ይኸው ቤተሰቦቼ ዶሮ ደግሞ ይህን ይመስላል ጨርሻ ያለው አልሐምዱሊላህ ሁሉም ነገር እላቸዋለሁ። ሰዎቹ የሉ እስከ ሲመጡ እንግዲህ ሁሉም ነገር አዘጋጅቼ የቀረብ አድርጌ ሸራዬን ሰርቼ ያለው እንዳያችሁት እዚህ ጋር የተተከተከች ነው። አረፋ ስትቆርጥ ነው መወጣት። እንደዚህ ነው እንግዲህ። ከወደዳችሁ ሼር ላይክ ያደረጋችሁ አበረታቱኝ ቤተሰቦቼ፣ እንደምትወዱ ተስፋ አደርጋለሁ። ሲቀርብ ደግሞ ያው ስለማይመቸኝ አላሳያችሁም። እንደዚህ ነው እላቸዋለሁ። ያው በቃ ማቅረቡና እዛ ተደብቶ መወሰድ ብቻ ነው እላቸዋለሁ። እና እንደምትወዱ ተስፋ አደርጋለሁ። ሼር ላይክ ያደርጋችሁ አበረታቱኝ ቤተሰቦቼ፣ በጣም ነው የማመሰግናችሁ። ያላችሁን አስተያየት ሁሉ ኮሜንት ላይ አስቀምጡልኝ። እኔም ደግሞ በሀሳባችሁ በአስተያየታችሁ ልማርበት እፈልጋለሁ። ወላ ጥሩ ነገር መጥፎም ነገር ይሁን አስተያየት ስታስቀምጡልኝ እኔ እበረታለሁ፣ እጠነክራለሁ እና አስቀምጡልኝ እላችኋለሁ ቤተሰቦቼ። እንደምትወዱ ተስፋ አደርጋለሁ። በሌላ ቪዲዮ እስከ ስንገናኝ ድረስ መልካም ቀን ይሁንላችሁ።